ያው እንዳያችሁት የተሻለ ለመጫወት ሞክረን በተለይ ደግሞ ጨዋታው ከመጀመሩ በፊት ያሟሟቅ ነውና ጨዋታው ካለቀ በኋላ ገብተን የተኛ ነው ነገር አይረሳኝም። ያው መሀሉ አይነገርም አጨቅጭ። ሌላው ጥያቄ ምንድን ነው፣ ተጫዋቾቹ ኳሱን ትተው ዝም ብለው ሲሮጡ ነበር ሜዳ ላይ ያየናቸው። የተፈጠረ ችግር ነበር ቢያስረዱ ነው። አው ያው ኢትዮጵያውያን እንደመሆናችን መጠን ብዙዎቹ ተጫዋቾች የሚያውቁት ለሩጫ እንዲሄድን ነው። ለዛ ነው ዳኛው ፊሽካ በነፋ ቁጥር ትራክ ሲዞሩ ነበር። እኔ በግድ እየሰበሰብኩ ወደ ሜዳ ስከታቸው የነበረው ያው ብሬን ስቶርሚንግ ለኳስ እንደመጡ ለኳስ ሜዳ ውስጥ እንደሚገባ ትንሽ ብሬን ስቶርሚንግ መሰራት አለበት። የሚቀረፍ ነው። ከ50 ከ60 ዓመት በኋላ ይቀረፋል የሚል ግምት አለኝ። የመጨረሻ ጥያቄ አንዴ መጨረሻ ታዲያ እግር ኳሳችንን ለመታደግ ታዳጊዎች ላይ እየተሰራ ነው ወይ የሚለውን በዛው አያይዘው ቢመልሱ። ባለቀ ሰዓት ጥያቄን ያነሳ። እግር ኳሳችንን ለማዳን ታዳጊዎች ላይ በጣም በትኩረት እየሰራን ነው። በተለይ ከስልሳ ዓመት በታች ታዳጊዎች ላይ እጅግ አመርቂ የሚባል ለውጥ እያየን ነው። ብዙዎቹ እግራቸው ላይ ትንሽ ችግር፣ ወገባቸው ላይ ችግር አለ እንጂ እግራቸውን ኳስ መምታት አይችልም እንጂ ብዙዎቹ በጣም በሚደንቅ አቋም ላይ ያሉት። እንሞክራለን። ማጠቃለያ ሀሳብ ሊያስተላልፉ የፈለጉት ነገር ካለ ድሉ ልስጦት። ያው የማስተላልፈው ዋና መልዕክት ቢኖር አበሉ ሁኔት ነው የምንወስደው። የባለፈውም አልተሰጠንም፣ ካለበለዚያ አንጫወትም። እንደውም ዜግነት ነው የምንቀይረው።